እጅግ እጅግ ወሳኝ መደመጥ ያለባቸውን በርከት ያሉ መረጃዎች ይዘን የቀረብን ሲሆን በተለይ በቅርቡ በሀገራችን ኢትዮጵያ ተሽከርካሪን በሚመለከት የወጣው አዲስ መመሪያ ሕብረተሰቡን ለከፋ ችግር ዳርጎናል እያሉ ያሉበት ሁኔታ ነው። ታዲያ ህዝቡ መኪናን ለመሸጥ ተገደደ። ምን ተፈጥሯል? ከሰሞኑ በርካታ የመኪና ባለንብረቶችን ያስደነገጠና ያማረረ ሁኔታ መፈጠሩን ሰምተናል። በተመሳሳይ የመኪና ግዥ የሚፈጽሙ አካላትም ሁኔታው አሳስቧቸዋል። ላለመግዛት ሲወስኑ እያየን ነው። ለመሆኑ ምን ተፈጥሮ ነው ለዚህ ደረጃ ሲያበቃቸው ምንድነው? በአሁን ሰዓት መኪና ለመግዛት ያሰቡና ለመግዛት ያቀዱ እህት ወንድሞች ከዚህ ችግር የሚላቀቁበት በምን መንገድ ነው የሚሉት የሚያደርጉትን ዝርዝር መረጃዎች ይዘንላችሁ ቀርበናል። ቪዲዮን ላይክ ላይክ ቻናሉ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን በቀጥታ ወደ መረጃው አመራን። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በተሽከርካሪ ዙሪያ አዳዲስ ህጎችና አዳዲስ መመሪያዎች ሲወጡ ተመልክተናል። እነዚህ መመሪያዎች በተሽከርካሪ ባለንብረቶች ላይ ከፍተኛ ቅሬታዎችን አስነስተዋል። በዚህም ምክንያት በተከታታይ ተከታታይ ቀናት ገቢ ማግኘት አቅቶናል፣ ለሰርቪስ ማድረጊያ እንኳን ለብድር ተዳርገናል የሚሉ ዜጎች በስፋት ተመልክተናል። በሌላ በኩል ደግሞ ከሰሞኑ የከባድ መኪና አሽከርካሪዎች በተመለከተ ከ10 ሺ ብር እስከ 20 ሺ ብር ካልከፈላችሁ በዚህ ማለፍ እርም ይሆንባችኋል፣ ምክንያቱም ደግሞ የኮሪደር ልማት መክፈል ግዴታም ጭምር ነው ተብሏል። አቤቱታ እያቀረቡ ያሉበት ሁኔታ ነው። ታዲያ በዛሬው ዕለት በመዲናችን አዲስ አበባ የሚገኙ የታክሲ ባለንብረቶችና አሽከርካሪዎች ምን መዓት ወርዶባቸው ነው መኪና እስከ መሸጥ የተገደዱትና መኪናን ላለመግዛት የወሰኑት የሚሉትን ጉዳዮች ለአህዱ ባቀረቡት ቅሬታ በበቂ ምክንያታቸውም ዝርዝር አስቀምጠዋል። ወደ እናንተ እናደርሳለን። ምናልባትም እስካሁን የዘረዘርናቸው ችግሮችን የቀመሰ ይህንን ቪዲዮ የሚመለከት አይጠፋም ለትምህርት እንዲሆን ኮመንት ላይ እያስቀመጣችሁ ወደ ዝርዝር መረጃው እናምራ። በአዲስ አበባ ከተማ ያሉ የታክሲ አሽከርካሪዎች መመሪያን ባልተከተለና ያለበቂ ምክንያት በትራፊክ ፖሊሶች እየተቀጡ መሆኑን ለአሐዱ ባቀረቡት ቅሬታ ገልጸዋል። በከተማዋ የተለያዩ ቦታዎች ላይ በትራፊክ በሚጣለባቸው አላግባብ እንደተማረሩ የገለጹት የታክሲ አሽከርካሪዎቹ አዲሱ የቅጣት ማሻሻያ ተግባራዊ ከሆነ ጀምሮ ስራቸውን በአግባቡ ለመስራት መቸገራቸውን ነው የገለጹት። በተለይ በቂ ያልሆኑ ምክንያቶችን በማቅረብ በየጊዜው እስከ 1500 ብር ድረስ ለቅጣት እንደሚከፍሉና በዚህ ምክንያት ሰርተው የቀን ገቢ ለማግኘት እንዳልቻሉ ገልጸዋል። አክለው ሁሉም የታክሲ ሹፌር ከሕግ በላይ እንዳልሆነና ጥፋት ከተገኘበትም በመመሪያው መሰረት በማስረጃ ሊሆን እንደሚገባ የገለጹ ሲሆን ነገር ግን ይህ ባልሆነ መንገድ ያለበቂ ምክንያት ደንብ ተላልፈሃል በሚል ብቻ እየተወሰደ ያለው እርምጃ ትክክል እንዳልሆነ ነው በዛሬ ዕለት የገለጹት። በዚህም የተነሳ ገበያቸው በመቀነሱ ቤተሰብ ለማስተዳደር እንደተቸገሩና በስራቸው ላይ ከፍተኛ ተጽዕኖ እያደረባቸው መሆኑን ቅሬታ አቅራቢዎቹ ለአህዱ ተናግረዋል። አህዱም ይህንን ችግር በተመለከተ የአዲስ አበባ ትራፊክ ፖሊስ ቁጥጥር መምሪያ የትራፊክ ሙያና የህዝብ ግንኙነት ቴሌቪዥን ኃላፊ ኢንስፔክተር ሰለሞን አዳነን ጠይቋል። ኃላፊው በምላሻቸው የእርምጃ ወሳሰዱ በአዋጁ በወጣው መመሪያ መሠረት የወጡ ደንቦች ተግባራዊ ስለመደረጉ ቁጥጥር እየተደረገ እንደሚገኝም ገልጸዋል። በዚህም የሚወጡ ደንቦችን የሚጥሱ አሽከርካሪዎች ላይ የሚወሰዱ እርምጃ እንጂ ሆን ተብሎ የሚደረግ የቅጣት እርምጃ እንደሌለ አንስተው በተለይ ብቃት ሳይኖራቸው የማሽከርከር ፍላጎት ስላላቸው ብቻና ንብረታቸውን ለሌላ አካል አሳልፈው በመስጠት በሚያሽከረክሩ ግለሰቦች ላይ ጥብቅ ቁጥጥር በማድረግ እርምጃ እየተወሰደ መሆኑን ተናግረዋል። በአዲሱ የቅጣት መመሪያም እንደየጥፋትና ደንብ መተላለፍ የሚወስን መሆኑን አንስተው በተለያዩ የብቃት ማረጋገጫ ፈቃድ ሳይኖራቸው በሚያሽከረከሩና ለሌላ አሳልፎ መስጠት እስከ ስምንት ሺህ ብር የሚያስቀጣ መሆኑንም ገልጸዋል። በሌላ በኩል በመንገድ ትራንስፖርትና እንቅስቃሴዎችን ተግባራዊ ለማድረግ የሚወጡ መመሪያዎች አለመከበራቸው በስራ ላይ ተግዳሮት እየፈጠረ እንደሚገኝ የገለጹት ኃላፊው የትራፊክ አደጋን ለመከላከል የሚወጡ መመሪያዎችና ደንቦችን የማክበር ክፍተት እንዳለም አንስተዋል። የትራፊክ የአደጋ መንስኤ የሚሆኑ ጉዳዮች ላይ በትኩረት እየተሰራ እንደሚገኝ የጠቆሙት ኃላፊው የሚወጡ መመሪያዎችም ተግባራዊ እንዲሆኑና የትራፊክ አደጋዎችን ለመከላከል በጋራ መስራት እንደሚገባ በዛሬው ዕለት ተገልጿል። በሌላው መረጃችን በሀገራችን ኢትዮጵያ በሚወጡ አዳዲስ መመሪያዎችና አዳዲስ ህጎች መካከል የተለያዩ ዘርፈ ብዙ ተግዳሮቶች እየታዩ ይገኛሉ። በዛሬው ዕለት የወጣ አንድ አዲስ መረጃ አለ ከአሽከርካሪ ብቃት ማረጋገጫ ፍቃድ ጋር ተያይዞ የአሽከርካሪ ብቃት መዘና ሊጀምር መሆኑ በዛሬው ዕለት ተሰምቷል። የመንገድ ትራፊክ አደጋን ለመከላከል የትራንስፖርትና ሎጂስቲክስ ሚኒስቴር በህዝብና በጭነት አገልግሎት የተሰማሩ አሽከርካሪዎችን ብቃት ለመለካት ዝግጅት እያደረገ መሆኑን አስታውቋል። ሚኒስትሩ ከሥራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን የሚያስችል ሰነድ እያዘጋጀ መሆኑም ተጠቁመዋል ምዘናው በየደረጃው የሚሰጥ ሲሆን በመጀመሪያው ዙር የአገር አቋራጭ አውቶቡሶችና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት ለመለካት ዝግጅት ተጠናቋል ማለታቸው ነው በዛሬው ዕለት የተገለጸው ከዚሁ ጋር ተያይዞ ፈረስ ታክሲ የመነሻ ዋጋን በ30 ብር ጭማሪ ማድረጉን በዛሬው ዕለት ካፒታል አስነብቧል። በከተማዋ በስፋት አገልግሎትን የሚሰጠው ፈረስ ታክሲ የመነሻ ዋጋን በ30 ብር መጨመሩ ተሰማ። ይህ ጭማሪ ከዚህ ሳምንት ጀምሮ ተግባራዊ የሆነ ሲሆን የመነሻ ዋጋው ከ100 ብር ወደ 130 ብርም ከፍ ብሏል። የፈረስ ታክሲ አሽከርካሪዎች ለዚህ የዋጋ ጭማሪ ምክንያቱ የነዳጅ ዋጋ መጨመርና የውጭ ምንዛሪ ማሻሻያ ሊሆን እንደሚችልም አስረድተዋል። አሽከርካሪዎቹ ለረዥም ጊዜ ለሚመለከታቸው አካላት የዋጋ ማሻሻያ ጥያቄ ቢያቀርቡም ምላሽ ሳያገኙ በመቅረታቸው በርካታ አሽከርካሪዎች ወደ ሌሎች ተመሳሳይ አገልግሎት ሰጪ ኩባንያዎች መሄዳቸውን መጠቆሙ ነው በዛሬው ዕለት ካፒታል ያወጣው መግለጫ እንደሚያመላክተው። ዛሬ እጅግ ወሳኝ ወሳኝ መደመጥ ያለባቸውን ትኩስ መረጃዎችን በዚህ ሰዓታችን አድርሰናል። ቪዲዮን ላይክ ላይክ ሼር ሼር እያደረጋቸው ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። እንዲሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ እያደረጋችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።